ሰላም ወደ አድማጮቻችን። የክለቦች የዓለም ዋንጫ በዚህ ክረምት በሚቀጥለው ሳምንት የሚጀምር ይሆናል። እንግዲህ ይህ ውድድር በጣም አጓጊ እና ተጠባቂ ነው የሚሆነው። ምን አይነት ገጽታ ይኖረዋል? ከነ ችግሮቹ ከነ አስደሳች ነገሮቹ የሚመጣ ይሆናል። በተለይ ግን ለቼልሲ ይህ ዋንጫ በአውሮፓ ቻምፒዮንስ ሊግ ባለፉት ሁለት ዓመታት ላልተሳተፈው ቼልሲ የተለየ ድልን ይዞ የሚመጣ ይሆናል። የክለቦች የዓለም ዋንጫ ፊፋ እንግዲህ በአዲስ ህግ መሰረት ባለፉት አራት ዓመታት የክለቦችን ራንክ እንዲሁም ውጤታማነታቸውን ሰልጠው ከየሀገራቱ ከሁለት ክለቦች ያልበለጡ ወክሎ ውድድሩ የሚካሄድ ይሆናል። በዩናይትድ ስቴትስ ኦፍ አሜሪካ ዩኤስኤ የሚካሄድ ጨዋታ ይሆናል። በጣም ተጠባቂ የሚያደርጉት ምክንያቶች አሉ። ቸልሲ በምድብ አራት ላይ የሚገኝ ነው የሚሆነው ከሎስ አንጀለስ ኤፍሲ፣ ፍላሚንጎ እና ስፕሬንቶ ደ ቱኒስ የሚባለው እንግዲህ የአፍሪካውን ቡድን አብሮ የቡድኑ አባል የምድቡ አባል ናቸው። ቀላል ምድብ ነው ለቸልሲ የኮንፈረንሱ የሊጉ አይነት ጨዋታ ነው የሚመጣለት ብዬ አስባለሁ። እነዚህን እነዚህንና የተለያዩ የክለቦች አለም ዋንጫ ላይ ከቸልሲ ምን እንጠብቅ ንዞ ሰው ማሬ እስከ ምን ማድረግ አለባቸው ከስብስቡ ምን ምን ነገሮችን ይጠበቅ የሚል ነው። እንግዲህ ስብስቡ ነገ የሚታወቅ ይሆናል ማክሰኞ ማለት ነው የዝውውሩ መጨረሻ ቀን ስለሚሆን ቸልሲዎች እንግዲህ ማይክ ሚኞለን እና እንዲሁም ጀርሚ ጊተንስን ስብስቡ ውስጥ አካተው ለመሄድ ጥረቶችን እያደረጉ ይገኛሉ። የሚሳካላቸው ከሆነ አንዱ የሚጠበቀው ይህ ነው የሚሆነው። ውድ አድማጮቻችን የክለቦች የዓለም ዋንጫ እንግዲህ እሳቤው ወይም አጀማመሩ ምንድን ነው ብላችሁ ስታዩት ፊፋ ከዚህ በፊት ገንዘቦችን የሚያገኝበት መንገዶች ነበሩ። ስለዚህ የአውሮፓ ቻምፒዮንስ ሊግን የሚመስል አይነት አይነት ፎርማት ውድድርን ማዘጋጀት ነው። ያንን ደግሞ ሲያደርግ የዓለም ዋንጫን መልክና ይዘት በያዘ መልኩ ነው። ስለዚህ የሚጠበቅ ያደርገዋል። የመጀመሪያውን ውድድር የሚያሸንፈው ክለብ ማን ይሆናል የሚለው ራሱ ሌላኛው ጥያቄ የሚሆን ነው። ሰላሙ ደድማቻችን ይህ አያ ስፖርት ነው። ሌክቸር ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አንድ ጥያቄ ወደ እናንተ ላቅርብ ና የእናንተን ኮሜንት የምጠብቅ ነው የሚሆነው የኔ ጥያቄ ምንድነው? ቸልሲ ምን ያክል ይሄዳል በዚህ ውድድር ላይ ብላችሁ ታስባላችሁ? ጥሎ ማለፉ ላይ ሩብ ፍጻሜው ላይ ምድቡ ቀላለሁ በምድቡ ባለኝነት ያልፋል ብዬ አስባለሁ። ጥሎ ማለፉ ወይስ ሩብ ፍጻሜ፣ ግማሽ ፍጻሜ ወይስ ዋንጫውን ያሸንፋል? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። በኔይታ ግን ግማሽ ፍጻሜም ከደረሰ እንዲሁም ደግሞ ለፍጻሜም ከደረሰ በኔይታ በጣም ጥሩ የሚባል ውጤት ነው የሚሆነ። ዋንጫውን ካሸነፈ ጥሩ የሚባል ነው። ነገር ግን አሁን ባለው ስታንዳርድ ግማሽ ፍጻሜ የሚያበቃው ራሱ ከሚጠበቀው በላይ የሚሆነው። እነዚህ ተጫዋቾች ከተለያየ የውድድር ብቃት ወይም የተለያየ ታዳጊዎችን ሰብስቦ የሚገኘው ቸልሲ አሁን በትልልቆቹ መድረክ ላይ የሚፈተኑበት ጊዜ መጣ ይመስለኛል። ቸልሲ ለዚህ ውድድር ሊሳተፍ የቻለው እንግዲህ ከቻምፒዮንስ ሊጉን በተከታይ ሁለት ዓመታት አልተሳተፈም። ስለዚህ ከዛ በፊት ግን በ2122 ሲዝን በቶማስ ቱሄል ስር ዋንጫውን ማሸነፉ የምታስታውስ ነው። ያንን ተከትሎ በክለቦች ዓለም ዋንጫ ዋንጫውን ማሸነፍ ችሎ ነበር በ2022። ከዛ በኋላ ቸልሲዎች አሁን የውድድር ዓመቱን በጥሩ አጠናቀዋል። አንደኛ በውድድር ዓመቱ ላይ ጥሩ ፐርፎርማንስ የምትሉት በቻምፒዮንስ ሊግ ተሳትፎ ማግኘታቸው፣ የኮንፈረንስ ሊጉን ማሸነፍ መቻላቸው፣ ኤንዞ ማሪያስካው ቡድን በክለቦች ዓለም ዋንጫስ ምን ማድረግ ይችላል የሚለው ሁለተኛው ጥያቄ ነው የሚሆነው ስለዚህ የቸልሲ ምን ያክል ጥሩ ጎን አለው ምን ያክል ጥሩ ይሆናል ብላችሁ ታስቡት እንግዲህ አንደኛ ባለፉት ሁለት ዓመታት የአውሮፓ ቻምፒዮንስ ሊግ ተሳትፎ ቡድን ላይ አለመሆኑ ትንሽ ለእነዚህ ተጫዋቾች የመጀመሪያ ፈተናቸው ይሆናል እና ለሚቀጥለው ዓመት ለአውሮፓ ቻምፒዮንስ ሊግ ዝግጅት የሚያደርግበት ውድድር ነው የሚሆነው ራሱን የሚፈትንበት አንዳንድ ተጫዋቾች በእነዚህ ውድድሮች ላይ ምን ምን አይነት ፐርፎርማንስን ያሳያሉ የሚለውንም የሚፈትሽበት ነው የሚሆነው ኮንፈረንስ ሊጉ ያን ያክል ጠንካራ አልነበረም ምክንያቱም ቼልሲ ማክሲመም የተፈተነበት ጨዋታ የሪያል ቤቲስ ሆኖ ቢባል ማካባል አይደለም ጠንካራ ቡድን እንደሆነ አሳይቷል ዋንጫውንም ማሸነፍ ችሏል ቼልሲ እንግዲህ በቀጥታ ተጫዋቾች ጥራት ላይ ማተኮር እንደሚጠበቅበት እነዚህ ውድድሮች ሊጠቁሙ ይችላሉ ያን የተጫዋቾች ጥራት ሲባል ደግሞ በአውሮፓ ቻምፒዮንስ ሊግ ላይ የመፎካከር የሚችሉ የተጫዋቾች ጥራት አለው ወይ የምድብ ጨዋታዎችን በታዳጊ ተጫዋቾች ማለፍ የሚችል ይመስለኛል የአሰልጣኙ ብቃት ይፈተናል እነዚህ ተጫዋቾች የትኛው እንደ ቡድን ቸልሲን በሚቀጥለው አመት በአውሮፓ ቻምፒዮንስ ሊግ ጠንካራ ተፎካካሪ አደርገዋል የሚለውን እንግዲህ የምናይበት ነው የሚሆነው እንግዲህ ቸልሲ በዚህ ውድድር ላይ ሲሳተፍ ቀደም ብዬ እንደነገርኳቸው የአውሮፓ ቻምፒዮንስ ሊግን በ21 22 ያሸ ያሸነፈ ቡድን ነው ያን ያ ቡድን ግን ከዛ ቡድን ስብስብ ውስጥ የቀረው አንድ ሪሲ ጀምስ ብቻ ነው። ይህ ማለት ምን ያክል ከለር ካፒታልና ቶዲቦይል በአዲሶቹ ባለ ሀብቶች የሮማን አብርሃሞቪች ተጫዋቾች የነበሩትን ጠቅልለው አመራሩን ካሰናበቱ በኋላ ስለሆነ ቼልሲ ባለፉት አመታቶች በጣም አስቸጋሪ ሁኔታ ውስጥ ገብቶ ነበር። ቼልሲ እንግዲህ በቶዲቦይል ከለር ካፒታል ስር አስራ ሁለተኛ ስድስተኛ ዘንድሮ ደግሞ አራተኛ ነው። ወደ ጥሩ ብቃት እየመጣበት ያለበት መንገድ ጥሩ የሚባል ነው። ነገር ግን ሙሉ ቋሚ አስራ አንዱን ስብስቡን ማሻሻል የሚጠበቅበት ይሆናል። እንግዲህ ግምታዊ የውድድሩ አሰላለፍ የቸልሲ ምርጡ ሊሆን የሚችለው ሳንቼዝ ነው ግብ ጠባቂ። ስለዚህ በሚኞል ቢተካ፣ ኩኩሬላ፣ ኮልዌል፣ ቶሲን አድራቢያና ጀምስ ወይም ደግሞ ቶሲንን በቻሎባ የሚተካበት መንገድ ሊሆን ይችላል። ፈርናንዴዝ፣ ካሴዶ፣ ኮልፓልመር ይኖራሉ። ነገር ግን እዚህ ጋር አንድሬ ሳንቶስን ምንጠብቅ ነው የሚሆነው። በማጥቃት መስመሩ ላይ ጊተንስ የሚመጣ ከሆነ ከማድዌኬ ጋር የሚፎካከሩ ይሆናል። ሊያምዴላ ከጃክሰን ጋር ኔቶ የሚፎካከሩ ይሆናል። ጥሩ ቋሚ አስራ አንዱ የሚጠበቅ ነው የሚሆነው። ማሬስካ በትልልቅ ውድድሮች ላይ እንግዲህ አልተፈተነም። በእግር ኳስ በአሰልጣኝነት በተጫዋችነት ብቃታቸው ስታዩ ተጫዋቾች ሁለት ሌቭል መክፈል ትችላላችሁ። ትልልቅ ጨዋታ ሲመጣ የሚፈተኑ አሉ በትልልቅ መድረኮች ላይ ስታያቸው። ከዛ ውጭ ደግሞ በትንንሽ መድረኮች ላይ ራሳቸውን አሳይተው በትልልቅ መድረክ ላይ የሚቸገሩ ይኖራሉ። እንደ አሰልጣኝ እንግዲህ ማሬስካም በዚህ ውድድር ላይ የሚፈተን ነ የሚሆነው እንግዲህ በማንዌል ፔሌግሪኒ ስር በማላጋ 2011 ከጥሩ ብቃቱን ካሳየ በኋላ ጫማውን ከሰቀለ በኋላ በፔሌግሪኒ ቡድን ስር ወይም ደግሞ የአሰልጣኝነት ብቃቱን እንዲቀጥል አድርገው በዌስት ሃም በአሰልጣኝነት ጊዜያቸው የስብስቡ አባል አድርገውት ነበር ፔሌግሪኒ። የፔፕ አድናቂ ነው ኤንዞ ማሬስካ በጣም ተጽዕኖ የፈጠሩበት ሁለቱ እንደሆኑ ይናገራል። እንዲሁም ሲገልጻቸው ፔሌግሪኒን የሙያ አባት ይላል። ፔፕ ደግሞ በእኔ በአሰልጣኝነት እሳቤ ሁሉ ትልቅ ተጽዕኖ የፈጠረ ነው በሚል ያመሰግነዋል። በ2122 የቢቡድኑ አሰልጣኝ ነበር የማንቸስተር ሲቲ። 2223 ሲዝን ደግሞ በቢቡድኑ ያሰለጥናቸው ደግሞ የማንቸስተር ሲቲ የሁለተኛው ቡድኑ ስር ዴላፕ፣ ኮል ፓልመር፣ ላቪያ ነበሩ። ስለዚህ አሁን ደግሞ በ2223 ሲዝን ደግሞ የሶስትዮሽ ዋንጫን ያሸነፈው የማንቸስተር ሲቲ ስብስብ አባል ነበር። በመሀከል ግን ፓርማ ሂዶ ለማሰልጠን መሰናበቱ የሚታወስ ነው። በሌስተር ሲቲ በታችኛው ዲቪዚዮን አሸናፊ ማድረጉ የሚታወቅ ነው። በአጠቃላይ ቸልሲ እንደ ቡድን ያሉበትን ችግሮች በሚገባ ማየት የሚችልበት፣ ከዛ ውጭ ደግሞ ችግሮቹን ለመቅረፍ የዝውውር መስኮትን የሚያገኝበት ሲሆን ስለዚህ ያን ማሻሻል የሚጠበቅበት ነው። በቸልሲ ብዙ እምነት ተጥሎበት ነው፣ አምስት ዓመት ኮንትራት የሰጠው። ስለዚህ ከአሁኑ ራሱን ማስተካከል እንዲችል አጋጣሚዎቹን የሚያገኝ ይመስለኛል። ከዛ ውጭ በዚህ ውድድር ላይ ማን የተሻለ ብቃቱን ያሳያል፣ ማንን ከቸልሲ እንጠብቅ ካላችሁ ኮልፓልመር ነው የሚሆነው ኮልፓልመር እንግዲህ ከጊዜ ወደ ጊዜ በምን ባህሪው በምን ችሎታው ያስደማል ካላችሁኝ ራሱን ለፐርፎርማንሶች እና ለሂደቶች የሰጠ ሰው ነው ኮልፓልመር በምን በምን ምርጥ ብቃቶች ውስጥ አሉት ካላችሁኝ አንደኛ በፍጻሜ ጨዋታዎች ጨዋታዎች ሲጠናክሩ ኮል ፓልመር ለምሳሌ በዩሮ 2024 ላይ ተቀይሮ ገብቶ ኢንግላንድን ምንም እንኳን ዋንጫውን ባታሸንፍም አቻ ያደረገችውን ለእንግሊዝ ብሔራዊ ቡድን ጎል ማስቆጠሩ የምታስታውሱት ነው። በኮሚኒቲ ሺልድ አርሰናል ማንችስተር ሲቲ ሲገጥሙ ጎል አስቆጥሯል። ከዛ ውጭ በፍጻሜው ደግሞ ማንቸስተር ሲቲ ቻምፒየንስ ሊጉን አስሸነፈው የአሸናፊዎች አሸናፊ ላይም ጎል ማስቆጠር ችሏል። ስለዚህ ፍጻሜ የሚወደደው በኮንፈረንስ ሊጉ ፍፃሜ ላይ በሁለተኛው አጋማሽ የሰጠ አስተያየት የሚደነቅ ነው። ስለዚህ ኮል ፓልመር የትልልቅ ጨዋታዎች ተጫዋች ነው ማለት ይቻላል። ስለዚህ ጨዋታዎቹ ጠንከር ሲሉ ኮል ፓልመርን የምናየው ይሆናል። በተለይ ወደ ጥሎ ማለፉ ሲያልፉ ቸልሲዎች የተሻለ ብቃቱ የምናየው ይሆናል። ማንን ታዳጊን እንጠብቅ ከቸልሲ ከተባለ ደግሞ አንድሬ ሳንቶስ ነው የሚሆነው። አንድሬ ሳንቶስ በስትራቶስቡርግ ጥሩ ብቃቱን አሳይቷል። ስለዚህ ለሚቀጥለው ድዳመት የቸልሲ ስብስብ ውስጥ ዋና አካል እንዲሆን በእነዚህ ውድድሮች ላይ ጥሩ ፐርፎርማንሱን ማሳየት ግድ ይለዋል ብዬ አስባለሁ። ከዛ ውጭ እንግዲህ ስለ ቸልሲ አስገራሚ አንድ መረጃ አግኝቻለሁና ልንገራቸው። ቸልሲ እና አርሰናል ናቸው በአስራ ዘጠኝ ሀያ ስምንት ማሊያዎች ላይ ቁጥር እንዲደረግ ያደረጉ እና የቸልሲ እንግዲህ ሌላኛው ድንቅ ሁኔታ ነው ይሄ እንግዲህ በእግር ኳስ ታሪክ። ከዛ ውጭ ስለ ቸልሲ ሲታሰብ የቸልሲ ቀጥተኛ ተቀናቃኝ ቡድን ማን ይመስላችኋል ተብሎ ጠይቀው የቸልሲ ደጋፊዎች ስልሳ በመቶ የመረጡት ቶተናም ነው። የቸልሲ ቀጥተኛ ተፎካካሪ ቀጥተኛ ተፎካካሪ ሲባል እንግዲህ እንግሊዝ አገር ለሚኖሩ ያቀርቡት ነው እንጂ በኢትዮጵያ ካያችሁት እንኳን ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል እያልን መጥቀስ የምንችል ይሆናል። ሰኞ ነው የሚጀምረው ምንም እንኳን እሁድ ጨዋታዎች ይጀምር እንጂ የክለቦች አለም ዋንጫ ሰኞ፣ ቸልሲ ሎስ አንጀለስን ይገጥማል። አርብ፣ አሁን የምነግራችሁ ፕሮግራም የሚቀጥለው ሳምንት ነው። ሰኞ የዛሬ ሳምንት ሰኞ ቸልሲ ሎስ አንጀለስን ይገጥማል። ከዛ ፍላሚንጎን፣ ከዛ ስታዲዮ ቱኒስን ይገጥማል። ስለዚህ ሮብ ማለት ነው። ከዛ የምድቡ ጨዋታ ያልቃል። ነገር ግን ይህንን ውድድር ስታዩ የቸልሲ ደጋፊዎች ፓልሜራስን በሚገባ መከታተል ይጠበቅባት ይገባቸዋል ለምን ካላችኝ ደግሞ ስቴፋ ዊሊያንን ለማየት ማለት ነው ስቴፋ ዊሊያን በዛ ጥሩ ፐርፎርማንሱን ያሳየ እና በዚህ ውድድር ከሚጠበቁ ታዳጊ ተጫዋቾች ውስጥ አንዱ ነው ከዛ ውጭ እንግዲህ ይህ ውድድር ላይ እነማን ጠንካራ ክለቦች አሉ ለምንስ ቸልሲን ሩብ ፍጻሜ ግማሽ ፍጻሜ አልቀን ካላችሁኝ አትሌቲኮ ማድሪድ ፒኤስጂ ባየር ሙኒክ ቸልሲ ኢንተር ሚላን፣ ጁቬንቱስ፣ ዶርትመንድ እንዲሁም ደግሞ ማንቸስተር ሲቲ፣ ሪያል ማድሪድ እና እንዲሁም ደግሞ ሬድቡል ሳልዝበርግ ይኖራሉ። እነዚህ እንግዲህ ጠንካራ ክለቦች በውድድር መድረኩ ላይ ጠንካራ ተሳትፎን የሚያደርጉ ይሆናል። ቸልሲ ከነዚህ እንኳን የተሻለ ፍልሚያዎችን ማድረግ የተሻለ ልምድን በአውሮፓ መድረክ ላይ መውሰድ ያለበት ይመስለኛል ወደ ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁና ትርሱ። ስለ ክለቦች አለም ዋንጫ ግን በተከታታይ ብዙ ፕሮግራሞችን ይዘን መጣለን። ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁና